ለሁለት ሰዓት ያለ ጉዱን ነገር ትሰማላችሁ፣ ወይ ተነግሮ፣ ወይ ከሳምንት በኋላ ትሰማላችሁ። እንዲህ ቀላል አይደለም። እዚህ ላይ የሚወራው ሌላ። ሁሉም ነገር እያንዳንዷን ነው በማስረጃ የነገርናቸው እያንዳንዷን ነገር። ምክንያቱም ልጅ ተቀማን እኛ አልተቀማን፣ ልጅ አልተቀማን፣ ልጅ ከለከሉኝ። ሁሉም ነገር ታምናላችሁ። እኛ ደግሞ የልጅ ጉዳይ ስለሆነ የልጆችን ነገር እዚህ ጋር አምጥተን አንናገርም። በራሳችን ልንነጋገር አንናገርም። ምክንያቱም የልጅ ጉዳይ የልጅ ጉዳይ ነው። በጣም ሴንሴቲቭ የሆነ ኬስ ስለሆነ መናገር አይቻልም። ነገር ደም እንባ ሲለቀስ ትሰማላችሁ። ደም እንባ ጉዳዩ ኬዙ የልጅም ጉዳይ ልጅ የማሳደግም ጉዳይ አይደለም። አውሮፓና አሜሪካን እየኖራችሁ እንዴት ነው ደደም የምትሆኑት እናንተ? ልጅ አባትና እናቱ ጋር አደለም እንደ የሚያድገው እኔ እኮ እነሱ ቤት ውስጥ እኮ ነኝ ያለሁት። ብቻ ኖሮ እኔ ችግር አለብኝ የለብኝ፣ ችግሩ የልጅ ጉዳይ አለ። ችግሩ ናይን ሚሊዮን ብር አጥተዋል ሁለቱም። ለምን ሀገር አይሰሙ? ምን አገባኝ፣ ማንም ይስማ። ስለዚህ እሱ ያ ነገር አናዶታል። ስላናደደው እሱ የጠበቀው ምንድን ነው? ሌላ ነገር ያንን ደግሞ ካንስል አርገውታል። ሀገራችሁ ሄዳችሁ ጠይቁ። እዛው ነው እንትሉ። የዚህን ያለ የኛ ጉዳይ ያሳስቧችሁ ከሆነ እውነቱን አውጡት። ኢንቨስትጌት ማድረግ ከሆኑ የተገዛበትን ታውቃላችሁ። ምን ሆኗል? ካንስል አርጓችኋል። ወረቀቱን ማሳየት እንችላለን። እሷም በኢሜል ደርሶታል፣ እሱም በኢሜል ደርሶታል። ከዛ በኋላ ነው ልጆ የተለወጠ ምክንያቱም ኖርማል ኪሳራ ነው። ይሄ እንኳንስ ለአንድ አንተ እናንተ ናይን ሚሊዮን ብር ብትከስሩ እንትን አትሉም እንዴ? አታብዱ። ኦፍኮርስ ከስረዋል። እና ምን አገባን እኛ ልጆች በዛ። ያንን ደግሞ እሱ ደደብ ደንቆሮ ስለሆነ ኢሜይሉን ያየው ሌት ሆኖ ነው። እሷን ለመበቀል የሚያደርገው ነው አሁን ላወቀውማ ገንዘብ ምንም ነው። ላወቀው እሱ ቂበቀመ ደግሞ መክሰርም አይደለም እኮ የሆነ ነገር እኮ የሆነ ነገር ለመስራት አሰቡ፣ ፈለጉ፣ አልተሳካም፣ ተጣሉ። አልተሳካም አይደለም መክፈት። የተጣሉበት ዋናው ምክንያት ደግሞ ያልሞቱ ሰዎች አሉ። ምክንያቱ ይሄ ነው። ከመጀመሪያም የተጣሉበት የተጣሉበት እሷ እኔ ለኖር ነው በቃኝ፣ በቃኛ ነው ይሄን ነገር ሰው ከሆናችሁ እናንተ እውነት ለእውነት የምትኖሩ ከሆነ ነግሬያችኋለሁ። የእነሱ ጸባቸው እሱ ስራ አይወድም። ስራ መስራት አይወድም። ቁጭ ብሎ ልጅ መጠበቅ አይወድም። ሁለቱንም አይወድም። ልጅቷ ልጅቷ ናት ሁሉም ነገር ለፍታ የምታመጣ በእሷ የተጠቀመው ይሄ። ለራሳችሁ ለህሊናችሁ ስትሉ ፍረዱ። ለእኔ ስትሉ አለ ለህሊና ስትል ፍረድ። ጎበዝ ቢሆንና ስራ ቢያቅኖሮ ዛሬ ለምን ብቻውን ሆኖ ለምን አልከፈለም? ትላንት ምች ልጅ እኮ እሱ ስላለኝ አጠገቧ ስላለ ልጅ እኮ የለም እኮ እሷ እኮ ናት ሁሉን ነገር ያደረገች። እሺ አሁንስ ለምን አላደረገም? ዩቱቡን እየሰራ ለምን አልከፈለም? ለምንድን ነው ሜክን የማታደረጉት? እንዲያውም ብቻውን ሲሆን ልጆቹ እኛ ይዘናቸዋል አይደለ? ተሯሩጦ ለምን እስካሁን አልከፈለም? አይችልም። በቃ ልጁ ልጁ አንድ ነገር የሚችለው ምንድነው? ልጆቹን ይዞ ይመጣል ቪዲዮ ይቀርጻል። ታዩለት አላችሁ። የኛን ስም ያጠፋል። ሁለት ጊዜ ነው፣ ተመችቶታል፣ ብር አግኝቷል። ምክንያቱም ብዙ ተመልካች አገኙ። ግን በዛ ደግሞ መወጣት አይቻልም። እዚ አገር መክፈል አትችሉም። እዛ ኢትዮጵያ መላክ አትችሉም። ምክንያቱም ድሮ አይሆኑ አኗኗር እየኖሩ እኔ ልጄ ስለሆነች አልደበቀለት። አስቀያሚ ኑሮ እየኖሩ ነው የከፈሉት፣ ከወዳቸው እየቆጠቡ ከሚለብሱት እየቆጠቡ እሷ ልብሴ እኔ እግዚአብሔር ምስክሬን ነው የምላቸው። አሁን ልብሴ ደሰች እኔ ጨለማ ይንጋለ ዝም ብላችሁ። ምን ነበር ምትለብሰው ወንድ እኮ ነበር ምትለብሰው፣ ምትመስለው ልጅ ወንድ። ክሬዲት ወስደው እኮ ነው የከፈሉት። ከኔ ራሱ ሳላውቅ ከኔ ብር ወስደው የከፈሉበት ጊዜ አለ። እኔ ሳላውቅ ለሌላ ነገር አምጭ ብለው ከልጄ እኔ ለናት ሰጠው፣ ናት ለሱ ሰጠው ከፈለ። እንዲህ እያሉ በቃ ተስገብግበው ማለት ነው። እንደዚህ አይሆንም። በቃ የሆነ ሰዓት ላይ ሰው ይደክመዋል። አልችልም ማለች፣ በቃ እኔ አልችልም እያጨናነከኝም እንትን እያልከኝ ትምህርቴን እያልኩኝ አልችልም ማለች። ያን ያጣ ያጣላችሁ ይሄ ቤት ነው መክፈል አልችላሉ። ኤደን የት አለሽ? ለምን ትርጥብጣ በጣም ለኔ ስል ለምን ገደል አይገቡም? መጀመሪያም የማይሆን ነገር አይሆንም። አሁን መጣ። የድሮ አላለቀም ጭራሽው፣ ሌላ ታሪክ ማለት የድሮ አላለቀም። ወሬ ብቻ ነው አላለቀም። የድሮም እራሱ ጋፕ ነው የሚሰጠው ሬዲስ እንት ነው ስቲል ጋፕ ብቻ ነው የሚሰጠው። አላ ለምን ገል እኔ አልዋሽም፣ አልዋሽም፣ አልዋሽም። ለምን ገደል አይገባም? ገና እናንተ እንደ እናት አይደለም እኔ ጠልተው አይደለም። እኔ ከሄድኩኝ ቤታቸው ሁሉን ነገር ስለምናገር ልጅ እንደዚህ አያድግም አውሮፓ ውስጥ እንደዚህ አይኖርም ብዬ ስለምጠይቅ ያ ነው ችግራቸው። ስለዚህ ነው የሚጠረ ኖርማል ጭንቅላት ያለው ሰው እዚህ ሀገር ጭንቅላት ያለው ሰው ማለት ነው። ኖርማል የሆነ ሰው ኑሮን ከልጆቹ ጋር እየኖረ ሲተርፈው ለበረከቱ አንድ ቤት ይሰራል። ለበረከቱ ወይ ብር የሚያስገባ ነገር የስራ አንዳንዱ በአይምሮ ይሰራል። አንዳንዱ በቢዝነስ በምንም እንትን ይላል። ወይ ብር የሚያስገባ ነገር ላይ በጣም ቀላል ነገር ይሄ ገና ቤቱ ተሰርቶ እስከሚያልቅ ገና እስከሚቀር ጊዜ ይፈጭ እኔ እነሱም በሆን ግን የሆነ መኪና ገዝቼ እየሰራ መኪናው ቤት የሆነ አይነት ነገር ብዙ አይነት ነገር ማሰብ ይቻላል ነው በደደብ እና በልጭንቅላት ገና ቤቱ ሬድ ውስቴቶ ገና አላለቀ ገና ምናምን ሲሉ፣ እነሱ ኦልሬዲ አቅማን አጣች ልጅ ብቻ ነች። በተለይ ደግሞ እናንተም ተመልካቾች ዩቱባችሁ ቀሰቀ። ዋና የጎዳቸው ምንድነው ዩቱቡም ተሰራ የሚያይገን አልነበር ተመልካች አልነበር ስለዚህ ገቢ ቀነሰ ቀላል ናርሲስ ከዛ መስማማት አቃታቸው ድሩን ብር ለጥቅም ነው ያገናኛቸው እሱ ለጥቅም እሷ ለፍቅር ሁሉንም መስዋዕት ከፈለች አሁን ኪሳራ ዘጠኝ ሚሊዮን ብር ኪሳራ ማለት ነው ከዛ እሱን ስትሰሙ ስትሉ ደግሞ እየሰራችሁ ነው። የምትሰራው ስራ በቂ ነው አይደለም። የሆነ ዝም ብሎ እንትን አለ፣ ዝም ብሎ ተራ ስራ አለ። ዝም ብሎ ነው ልጅ ማሳደግ አለባችሁ። ሁለታችሁም ልጅ ማሳደግ አለባችሁ፣ መነጋገር አለባችሁ። ልጅ ማሳደግ አለባችሁ። ለመነጋገር ፍቃደኛ ሳትሆን ደግሞ ስትቀር ጠቅልሎ ይሰጠዋል። ተጠቅልሎ ከተሰጠ በኋላ ደግሞ እንነጋገር። መጀመሪያ ነበር መነጋገር። ሰምታችኋል። ወንድሜንም ላኩኝ፣ አልቀበልም። አይደለም ወንድሜ፣ ለምን አያትህ ቢመጣን ያልቀበል አልቀበልም። ምክንያቱም ሕግ ነው። ኮንትሮል ቢመጣ እዚህ ጋማ ይሄም ቢለኝ ልቀጣ። እናንተ ሀበሾቹ ፊት ፊት ላይ መንግስት ፊት ላይ ብር ለመቀበል ብላችሁ ትጣላላችሁ ወይ እሱ እንዳይከፍል። ከዛ በኋላ መቶ ብር ኪስሽ ውስጥ ሲያደርግ ወጥተሽ፣ ወይ ቤት ልክ ፖሊስ ከቤት ሲሄድ ቤትሽ ያድራል፣ ማደር ይጀምራል። አሁን ጊዜው ከፍቷል። እኔ ደግሞ እኛ ደግሞ እንደዚህ አይነት ነገር ውስጥ እኔ መግባት መሳተፍም አልፈልግም። ና ምንም አይራቡ ምንም። ልንገራችሁ አንድ ነገር በቀን ሶስት ጊዜ ነው ኮንትሮል የሚደረገው። በቀን ሶስት ጊዜ ምግብም መንግስት ነው የሚሰጠው። እኛ ዛሬ ኢንፎርሜሽን፣ ፉል ኢንፎርሜሽን ይመጣል። ሁሌም ኢንፎርሜሽን ያለ፣ ምግብም ፉል ነው የሚሰጠው። ትምህርት ቤት ኮንትሮል ይደረጋሉ። ጠዋት መሳሳት ኮንትሮል ይደረጋሉ። ጀርመን ማለት እንዲ፣ ለዚህ ነው መነቃነቀ የለም። በቃ ይሄ እንዳይሆን ደግሞ ብዙ ሰው ተናግሯል ይሄ ነገር እነዚህ ሰዎች ጣልቃ ከገቡ ወደ ህግ ከሄደ፣ እርሱት እርሱት በሶስት ጊዜ ተጠምደሻል ተይዘሻል። አዳሚ ሶስት ጊዜ ሶስት ጊዜ ነው የሚመረምሩት። ሶስት ጊዜ እግዚአብሔር ምስክር የምንላቸው ሶስት ጊዜ ሶስት ጊዜ እዚህ ሀገር ለልጅ ያላቸው እንትን ቀላል ነገር እንዳይመስላችሁ። ሶስት ጊዜ ማንም ያስረባቸው አይረባቸው። መንግስት ይብላክ። መንግስትን ፕሮባ ሳይዝ ነው ፕሮባ ታይም መያዝ ይችላል አይችልም። ካልሆነ እንጠቀልላችኋለን። መያዝ ትችያለሽ አትችይም። ፕሮባ ከፈለግን አሁን ማስመጣት እንችላለን፣ ግን አይቻልም፣ አንፈልግ። ምክንያቱም አባት ነው ማሰደግ አለበት። እኛ ስለፈለግንም ስላልፈለግንም አይደለም፣ ግድ ነው ነፍሴ፣ ግድ ነው ህጉ አባት ማሳደግ አለበት። ማሳደግ ካልቻለ እናት ትወስዳለች። እናት ማሳደግ ካልቻለች ነው መንግስት የሚወስደው። እሷ ደግሞ ድራጋ ትወስድም መጠጣት ተጠጣም። ሆስፒታል የምትሰራ ተማሪ ናት። የተማረች ትሰራለች። እንደዚህ አይነት ሰው ክብር አለው። ፖሊስ፣ ሆስፒታል ክብር ያለበት ሀገር እግሯን ሰቅለ የምትኖርበት ሀገር ያ እንዴት እንዴት እንዳናገሯት አትበታ። እግዚአብሔር ምስክሬ ነው፣ እንዴት ፕራውድ እንደሆን ዛ እንዴት እንዴት እንዳናገሩ እኛ እግዚአብሔር ምስክሬ ነው። እኔ እንዳውም ነገርኳቸው፣ ስለእናንተ ስለ ኢንተርኔት ማለት ነው። ለምነውን በቃ ለምነውን፣ አትስሙ። ኢንተርኔት ላይ ችግር እንዳለ እናውቃለን። እንደዚህ አይነት ነገር ላይ ጊዜያችሁን አትስጡ። ልጆቻችሁን አስቡ። ቆንጆ ልጆች ናቸው ያሏችሁ እና ስለ አንቺ ራሱ ስለ እኔ ራሱ እኔ ስለ ራሴ አወራለሁ። ስለ እርሶ ራሱ ሰምተናል። እርሶ እያሉ ነው የሚያወሩት። እዚህ ሀገር በነገራችን ላይ እዚህ ሀገር ትልልቅ ትንንሽ ሴቶ ትንንሽ ቦጣት ስለሆነ ብቻ አንቺ እየተባልሽ አትነገር እርሶ እየተባልሽ ነው ትናገር። በጣም ፕራውድ በጣም እድለኛ ነው አጠገብ ስላሉ እርሶ ምናምን እዚህ ነው የሚወራውን። ግን ሰውየው የሚያወራውን ግን አያውቁ። እነሱ ምን አባቱ እንደሚያወራ ያ እኔ ልጆቹን ግን እንትን ትላላችሁ ምነት ሶስት ጊዜ ሄደን ነው ሶስት ጊዜ ጠዋት እንሄዳለን ምሳሳት እንሄዳለን ማታ እንሄዳለን ሚኪ ን ቆ እንሄዳለን እናያችኋለን ምን ቶሚ የምናያቸው ኮንትሮል ግዴታ ህግ ነው እና በቃ ምናምን ምናምን ነገር ቡና ጠጥተው ከኛ ጋር አውርተው አቤት ለእሷ የተሰጠው ክብር! አቤት ለእሷ የተሰጠው ክብር! እኛ አንቺ ስራሽ እንድታቋርጭ አንፈልግም፣ ትምህርትሽ እንድታቋርጭ አንፈልግም፣ እንድትጎጃ አንፈልግም። እግዚአብሔር ምስክሬ ነው። ጨለማ ይንጋለሁ። አንቺ ምንም ነገር እንድትሆኝ አንፈልግም። እኛ ፍላጎታችን ያንቺን እንትን ነው አልሰሙ እንጉድ፣ አልሰሙ እዚህ ያለው እንዲላታለው በአማርኛ። እነዚህ ሰዎች ግን ኢንተርኔት ላይ ያለው እንግዲህ እየሰሙ ነው፣ እንደው ይሰማሉ ግ እንጉድ። አሁን ተርጉመን ብንሰጣቸው ልጆቼን እዚህ ላይ ያለው እንጉድ ቢሰሙ፣ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ላንቺና ቅድሚያ፣ ላንቺና ለልጆችሽ ነው። ምንድን ነው የምትፈልጊው? ያላት ክብር ሴትየዋ፣ ያለው ክብር ሰውየው። እናቴ እዚህ ሀገር ወይ ወይ እንትን ነርስ ሁን ወይ ፖሊስ ሁን፣ ተከበራል፣ ተከበራል፣ ተከበራል። ተማር በከበር ትፈልጋለ። የተማረ የሚከበርበት ሀገር ነው እዚያ ጋር። እኔም ለዚህ ነው ተማሪ ትምህርትሽን ተማሪ ይሄ ትምህርትሽን ተማሪ ትከበር ያለች ስል ነበር። ያው ዛሬ ይሰራ ሀያሽ አልኳት። በመጨረሻ እነሱ ሲወጡ ለምን ተማሪ እንዳልኩች ታቂያለች አልኳት። ምን እንዳልታቃላት አንቺ ኮ አንቺ ኮ አሏት ልጆቼ ነ አንቺ ኮ አሏት። ለልጆችሽ ፎቶ ነሽ ፊቸር ነሽ መማርሽ ሰፖርት ነው የምናደርገው መማር የተማር ሰ እዚህ ሀገር እኳ አንተ ተማር እንጂ ኮ አይደለም ሰውየው እነሱ ናቸው ልጅ ይዘው የሚጠብቁ እኔ ማላስፈልጋት ምኩ ሁለት ሁለት ሶስቴ ሶስቴ ሴትዮ አስተናገር፣ ሶስቴ ነው ልጆቹን። ምን ምንም ሀሳብ እንዳይገባችሁ፣ ሶስት ነው ልጆችን። ምን እኛ ከእናንተ የምንፈልገው ልፈልገው ምንድነው? ፊሎ የምትጫወትበት መጫወቻ አለ አይደለ? መጫወቻ እሱም ብቻ ነው ምን ልፈልገው። አረ እንደዚህ እንደዚህ ተብለናል። አረ ገዝተናል፣ እኛ ራሳችን ገዝተናል። ግዴታ ነው እሱ መግዛት። እንደዚህ እንደዚህ ተብለናል። ና አዲስ አልጋ አዲስ ቤት ዛሬ ተሰጥቷታል። ዛሬ ማለት ነው፣ ሙሉ ያ ታዟል። መንግስት ነው የሚገዛው ለሱ። እኛ አንፈልግም። አታውሩ ውሸት አታውሩ፣ ስለ ጀርመን ውሸት አታውሩ። መንግስት ወንድ ልጅ ሲወጣ ይከፍላል፣ ለምግብ ለልጆቹ ይከፍላል ይከፍላል የማትከፍለው ገንዘብ ይከፈላል። ሁሉን አዲስ አልጋ ተገዛላቸው ዛሬ አዲስ እንትን ተባለላቸው። አሁን እናንተ እኛ ከእናንተ የምንፈልገው እንዴት ብላችሁ ልጆቻችሁን ማግኘት እኔ እንዲያልኩኝ ኖ ኖ፣ አንደኛ እጄን አውጥቼ መገናኘት የለባቸውም። ሁለቱ ግልጽ ነው። ሁለቱ አልኳት መገናኘት የለባቸው። እኔ ነው የምፈርደው። መገናኘት የለባቸው። ታዲያ ምንድን ነው እርሶ የሚፈልጉት? በመኪና አምጡና ስጡን በመኪና ወሰዱ አላቸው። አይቻልም። ይህን ምስ ምትፈልጉት አይቻልም። ሁለቱ መገናኘት የለባቸውም። ልጄ ሌላ ቦይ ፍሬንድ እንዳላት ማይ ፒውፕል፣ እኛ እናቴ ወሬ አንፈልግም። ነገ እንዲሆንኩኝ እንዲሆንኩኝ ምክንያት ሲሉን ከጠበቃችን ጋር ትነጋገራለች። አይቻለሁ ልጆቹ በጣም ነው የሚወዱሽ አንቺን ምናምን ታወራለች እሷ ምናምን፣ ስለ እኔም ናፍቀኛለች ሁለቱም ናፍቀውኛል፣ እኔም ሳሙልኝ ምናምን አልኳቸው ማለት ነው። የተገዛ ቃለ ምን አለን አሁን መኪና አይችልም ምናምን አለች? ኦኬ፣ ቦሌ የምትባል ሰውዬ አይንህን እንዳላዩ አዞ አንተነህ። አንዱ የሆነ ክርፋታም ደሞ አለ እዚህ፣ ባለጌ ስድ ምንም። አዎ አይቻልም የማይረባ ከሆነ አይደለም። አፈራረስ እመነቃቀረው ትዳር ማፍረስ ብቻ እመነቃቀረው ምን ቅርቅር ነው ማለት የምን አባት ማፍረስ ነው ምን ቅርቅር እንመነቃቀር ደስ ሲሉ ግን በስማ እንደው ግን ሰው የሚከበርበት ዋጋ ያላቸው ስርዓት ሲያዋሩ ያላቸው ትህትና ያላቸው ጉዳችንን አላዩም እዚህ ኢንተርኔት ላይ ስንት ስማችንን እንደሚያጠፋ እሱና እናንተ ሆናችሁ እኛማ ለልጆች ለልጆቻችን ብለን እሺ እሺ እንዳይጎዱ ልጆቹ በመሀል እንዳይጎዱ፣ እነሱ እንዳይጎዱ የሚሉት እኮ የምን ታሪክ እኮ አያውቁም። እነሱ እንዳይጎዱ የሚሉት እኮ በናፍቆት እኮ ነው ላችሁ። እኛ ስንት ደብቀን ያለነውን ጉድ እዩ፣ እኛ ደብቀን ማለት ነው እዚህ ላይ ለሚወርድብን ውርጅብን እዩ። እነሱ እንዳይጎዱ የሚሉት ምን እንደሆን ታውቃላችሁ? እናታላሁ፣ ገርሞኝ ገርሞኝ። እነሱ እንዳይጎዱ የሚሉት እናታቸውን ሲያዩ የእናታቸው ፍቅር፣ አባታቸውን ደግሞ ሲል የአባታቸው ፍቅር፣ በመሀል ዶችና እንደምን ይባለው እኛ እናት ችግራችን እዚህ እንደምንቀጠቀጥ በ1100 ሰው እንደጅሽን እንትን ብለሽ የበለሽ የተቀማችሁ ያች እድናት አዎ፣ ደስ ብሎኛል። ቀላል ሰው ከሰይጣን ጋር አይኖርም! አብራችሁ የኔ ወዳጆች ልልበሉ በመፋታታቸው እሰይ ጌታ እኔ ፈረድኩ እኮ ዛሬ። እንዴት እንዴት አድርገው ልጅ እንደሚቀባበሉ ስትጠይቅ ኖ ኖ ኖ ኖ ኖ ኖ እንዴ፣ ያልኩት ለምን ሲሉ፣ አይ ችግር፣ እሱን በጠበቃ እንነጋገራለን ስማችን እየጠፋ እዚህ ላይ አልኩ አልኩኝ አልኩኝ አይገናኙም አልኩኝ። አይኑን አታይም ከዚህ በኋላ አይታይም አልኩኝ። ምን መሰለኝ ምን አልኩኝ፣ እኔ ነኝ ያልኩት፣ እሷ አላለችም። እኔ ነኝ አንቺ ብሽ፣ እንዲ ያልኩት አረጋግጬ ስላት፣ አዎ አለች። መገናኘት የለም እንደ ኩባ እና እንደ አሜሪካ እንደዚህ እንደዚህ የምንቀባበለው አንደራረስም ከዚህ በኋላ ምን ነገር ስንቱ ወንድ ነው ነይ ብሎ የሴትን ህይወት ያጠፋው እኔ ልጄ እንድትኖርልኝ ፈልጋለሁ አንገደፊ ሀገር አጥፊ ልጄ እንድትኖርልኝ ነው የምፈልገው እያማረባት እንደዚህ እርር ብሎ አንድ ነገር ቢያደርግብኝስ አይደርስም። አጠገቡ አጠገቡ አይደርስም፣ አይደርስም። ይሄ ደግሞ የፖሊስ ማስረጃ አለን ከዚህ በፊት እንደተደባደበ። አይቻልምንቴና ኖኔ ልክ እንዳመሌ እንደነገሌ አዳሜ እኮ እናቴ ሰላም ነው እሱ፣ ሰላም እሷ። እያማረባት እያማረባት እያማረባት ሲሄድ እናቴ፣ የለም በቃ ቻው ቻው፣ ባይ ባይ። የሚያገናኘን የልጅ ጉዳይ የልጅ ጉዳይ ነው። ተይ ተይ፣ ከደደብ ከማህይብ ጋር አላወራም። ጀርመን አገር ልጆቼን ያመጣሁት እኮ ለምዶ ተቀላችሁ ህግ ስላለ ነው ህግ ስላለ እንዴት እንደምኮራ እንዴት እንደምኮራ ያ ታዲያ ለምን አሁን አይሰራውም ነበር? አ ሀብት ለምን አሁን አልከፈለም? ለምን አይሰራም? ደግሞ ሰርፕራይዝ አደረጋችኋለሁ። ሰርፕራይዝ ለልጄ ለልጄ ምን እንዳደረግኩላት ሰርፕራይዝ ነው ማደርጋችሁ። ኢትዮጵያ ሰርፕራይዝ ቀጠል ደብን እሱ እሱ ነው ያደበነው